የደረሰውን ድርሻውን ሶስት ቦታ አካፋፍሎት አንድ ሶስተኛውን ለራስ ለቤተሰቡ ይመግባል። አንድ ሶስተኛውን ጎረቤቱን፣ ጓደኞቹን ጠርቶ ቤት ይጋብዛል። አንድ ሶስተኛው ደግሞ ለድሀዎች ቤታቸው ይልክላቸዋል። ቤታቸው ጠብሰውም ከትፈውም በፈለጉት መልኩ እንዲበሉ ይልክላቸዋል። በዚህ መልኩ ነው ከኡድህያ ጋር ተያይዞ አንድ መረሳት የለበት ነገር ምንድን ነው? በእስልምና ንጽህና በጣም ትልቅ ቦታ አለው። ይሄ በእርድ ሲታረጥ አንዳንድ ቆሻሻዎች፣ ደሞች፣ የተለያዩ ፈርስ ነገሮች ሊፈጠሩ ይችላሉ። ይሄ አነዛፈቱ ምን ኢማን፣ ነቢዩ ሰለላሁ አለይሂ ወሰለም ንጽህና በጣም ከኢማን ይቆጠራል ስላሉ እያንዳንዱ ሙስሊም ማህበረሰብ፣ ሌላ ሰው አዜ ማድረግ አለበት። አልሙስሊሙና ማንሰሊመ ልሙስሊሙና ምን ሊሳኒ ወይዲህ ነው ያሉት ነቢ ስ ሙስሊም ማለት ከሱ ከሱ አዛ ከሱ ችግር ሌላው ሰው ሰላም የሆነ ሰው ነው ሙሉ ሙስሊም የሚባለው። ስለዚህ እኛ አርደን በጣልነው ቆሻሻ ሙስሊም ማህበረሰብ አዜ መባል የለበትም። ሌላ ጎረቤቶቻችን አዜ መባል የለባቸውና በስነ ስርዓቱ ያረድነውን ተረፈ እንትን ስጋውን በስነ ስርዓቱ የሚቀበርም ከሆነ መቀበር መወገድ ባለበት መልኩም ማስወገድ አለበት። የስልጤ ዞን እስልምና ጉዳዮች ምክር ቤት ሰብሳቢ ሼህ አብድራሂም አህመድ ዲን አረፋ በሙስሊም ማህበረሰብ ዘንድ በጉጉት የሚጠበቅ ትልቅ ሃይማኖታዊ ክብረ በዓል መሆኑን አንስተው በዓሉ በመተጋገዝ ማሳለፍ እንደሚገባም አሳስቧል። የዛሬ ዋናው የሀጅ የሚፈጸምበት ቀን ስለሆነ እኛንም ሌሎቹም ሀጃጅ ያልሆኑትን በዚህ ስራ እንዲካፈሉና በዚህ አጅር ተካፋይ እንዲሆኑ በያሉበት አላህ ሱብሃነሁ ወተዓላ ይህን የዒባዳ አሚል ኮ ስራ ደንግጎላቸዋል። በተለይም አረፋ አረፋ የሚባለው ስም አረፋ ያው ትላንቱ ሰዎች በአረፋ ስለሚቆሙ ነው፣ አልሐጁ አረፋ ብለዋል። ነቢዩ ሰለላሁ ዓለይሂ ወሰለም ትልቁ የሐጅ ማዘን ትልቁ ማዘኑ አረፋን መቆም ነውና አልሐጁ አረፋ ነው። የወራቤ ከተማ አስተዳደር ዋና ከንቲባ አቶ ያሲን ከሊል በበኩላቸው በዓሉን አስመልክተው ባስተላለፉት መልእክት በአረፋ ወቅት ከሃይማኖታዊ አስተምሮ የተገኙ ሴቶችን በማጠናከር በሀገር እድገትና ልማት ላይ አስተዋጽኦ ማበርከት እንደሚገባ አሳስበዋል። የአረፋ በዓልን ለማክበር ከተለያዩ ሀገሪቷ አካባቢዎች ወደ ዞኑ የሚመጡ ተወላጆች በዞኑና በወራቤ ከተማ ልማት ላይ አሻራቸውን እንዲያኖሩም ነው ከንቲባ የጠየቁት። ለትውልድ በማሸጋገር የሀገራችን መንግስት የጀመረውን የልማትና የሰላም ውጥኖችን ለማሳካት በሚያደርገው ርብርብ እንደ ሙስሊም ማህበረሰብ የዜግነት ግዴታችንን መወጣት ይጠበቅብናል። የዘንድሮን አረፋ በዓል ከቤተሰቦቻችሁና ከወዳጅ ዘመዶቻችሁ ልታከብሩ ወደ ወራዊ ከተማ የመጣችሁ እንኳን ደህና መጣችሁ እያልኩኝ ቆይታችሁ ሰላም እንዲሆን ከተማችንን ዞር ዞር እግላችሁ የምታዩበት እንዲሁም ቀልባችሁ ወደ ወራቤ ያላሰብም ወደ ወራቤ እንድታስቡ የሚሆንበት ወራቤን ለልማት ቦታ ወስዳችሁ ያላለማችሁ ቁጭት ውስጥ ገብታችሁ ለልማት የምትነሳሱበት ጊዜ እንዲሆንላችሁ እየተመኘ የወራቤ ከተማም አልሚዎችን ለመቀበል ከመቼውም ጊዜ በበለጠ ዝግጁ መሆኗን ለማስገንዘብ እወዳለሁ። የወራቤ ከተማ አስተዳደር በከተማዋ ለሚሰማሩ የሚሰማሩ የኢንቨስትመንት ስራዎችና ለሚሰሩ የኢንቨስትመንት ስራዎችና ሌሎች የልማት ተግባራት አስፈላጊውን ድጋፍ ለማድረግ በቁርጠኝነት እየሰራ እንዳለም ዋና ከንቲባው አስረድተዋል።